በተለምዶዊ አጠራር የዝንጀሮ ፈንጣጣ በመባል የሚታወቀው በሽታ በዓለማችን በተለያዩ አካባቢዎች በስፋት መታየት መጀመሩ መረጃዎች ያመላክታሉ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖ በሽታው የዓለም ስጋት ስለመሆኑ በተለያዩ ዓለም አቀፍ ሚዲያዎች በመናገር ላይ የሚገኙ ሲሆን በአፍሪካ ደግሞ ስርጭቱ ከፍተኛ እንደሆነም ያነሳሉ። ይህ መረጃ እስከ ተጠናከረበት ድረስ የኢትዮጵያ ጤና ሚኒስቴር ባወጣው መረጃ መሰረት በኢትዮጵያ 19 ሰዎች በበሽታው መያዛቸውንም መረጃው ያሳያል። ተናግሯል። የበሽታው ምንነትና የበሽታውን ስርጭት ለመከላከል እየተሰሩ ያሉ ስራዎች በምን ደረጃ ላይ ስለመሆናቸው የማዕከል የኢትዮጵያ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን ጋር የደቡብ ሬዲዮና ቴሌቪዥን ድርጅት ቆይታም አድርጓል። የዝንጀሮ ፈንጣጣ በመባል የሚታወቀው በከፍተኛ ፍጥነት የሚሰራጭ በሽታ ስለመሆኑ፣ ይህንንም ለመከላከል ሁሉም የህብረተሰብ ክፍል እርብርብ ማድረግ እንደሚገባውም ተናግረዋል። በዓለም ደረጃ እንደ ወረሽኝ የታወጀው የዝንጀሮ ፈንጣጣ የምንለው በሽታ ያው በሽታው በቫይረስ የሚመጣ በሽታ ነው። ይሄ በሽታ በአውሮፓ አቆጣጠር በ1958 አካባቢ በዝንጀሮ ላይ የተገኘ እና በተመሳሳይ በ197 የአውሮፓ አቆጣጠር ላይ የመጀመሪያው ኬስ በሰው ላይ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ የተገኘ እንደሆነ እንግዲህ ታሪኮች ያስረዳሉ። የዚህ በሽታ መተላለፊያ ተደርጎ የሚወሰደው በበሽታው ከተያዘ ሰው ጋር ያለ ንክኪ ያብቻ አይደለም። አንዳንድ እንስሳቶች በዚህ በሽታ የተያዙ እንስሳቶች ካሉ ከነዛም እንስሳት ወደ ሰው ሊተላለፍ እንደሚችልና ከዚህም ውጪ በዚህ ቫይረስ የተበከለ እቃዎች፣ በተለይ አልባሳት ለመተላለፍ እንደ መንገድ ተደርገው ይወሰዳሉ። አልፎ አልፎ ከእናት ወደ ልጅ እናቶች በእርግዝና ጊዜ በዚህ በሽታ ከተያዙ ወደ ልጆቻቸው የማስተላለፍ እድል እንዳላቸው እንግዲህ በሳይንስ ለማረጋገጥ የተቻለ ነው የሚሆነው። ኤምፖክስ ቫይረስ ወይም የዝንጀሮ ፈንጣጣ የተገኘባቸው ግለሰቦች እንደ ሽፍታ፣ ሳል፣ ትኩሳት፣ የራስ ምታት፣ የንፊፊ ማበጥ፣ የቆዳ ቁስለት፣ ድካም፣ የጡንቻ ጀርባ ህመም ምልክቶች የሚታዩባቸው ስለመሆኑ የኢንስቲትዩቱ ዋና ዳይሬክተር አቶ ማሙሽ የተናገረ ሲሆን፣ በሽታው በተለይም ታማሚዎች አካል ላይ ቁስል ካለ በቀላሉ የሚተላለፍ ስለመሆኑ ተናግረዋል። በምልክት ደረጃ የምናነሳው ትኩሳት ነው። ይሄ ትኩሳት በጣም ከፍተኛ የሆነ ትኩሳት፣ የራስ ምታት፣ የጡንቻ ህመም፣ የጀርባ ህመሞች አንዳንድ የእግርና የግርና የእጢ የብብት አካባቢ ያሉ እጢዎች የማበጥ በተለምዶ ሽፋሽፍት አካባቢ ላይ ያሉ የማበጥ ሁኔታዎች ይኖራሉ። ዋናው እና መሰረታዊ ምልክቱ ደግሞ ራሽ ነው፣ አሊያም በቆዳ ላይ የሚወጣ ቁስለት አይነት ነገር ይኖራል ማለት ነው። ይሄ ራሽ በአብዛኛው አጠቃላይ በዚህ በሽታ የተያዘ ሰው ሙሉ የሰውነት ክፍሉ ሊያዝ ይችላል። ከዛም ውጪ በጣም ህመም ያለው እና የሚያሳክክ አይነት ሽፍታ ነው የሚወጣው። ይሄ ሽፍታ በሂደት ከፍ እያለ ይመጣል። ከጥቂት ጊዜ በኋላ ደግሞ የመድረቅ አይነት ባህሪ ያለው ነው ማለት ነው። በማዕከላዊ ኢትዮጵያ ክልል ደረጃ በሽታውን ያለበትን ደረጃ የሚከታተል ግብረ ኃይል መቋቋሙን የተገለጸ ሲሆን በየቀኑ የክልሉን መዋቅር በመጠቀም የሚገመገብ ስለመሆኑም ተገልጿል። እንግዲህ ክልላዊ ዝግጅታችን በጣም ያው አንደኛው ከዚህ ቀደም የተለያዩ ወረሽኞች በክልልም በሀገርም ደረጃ ተከስቶ ስለነበሩ ከዛ ልምድ ወስደናል። ስለዚህ የመጀመሪያው ያደረግነው ተቋማትን ማዘጋጀት፣ ግንዛቤ የመፍጠር ስራ በየደረጃው የመስራትና በተለይ በክልል ደረጃ ራሱን የቻለ ግብረ ኃይል እንዲቋቋም የማድረግ ያንን ተከትሎ ይህን ስራ ብቻ የሚሰራ የአስቸኳይ ጊዜ አገልግሎት ማዕከል ከፍተናል ማለት ነው ሶ እዛ ራሱን የቻለ የዝንጀሮ ፈንጣጣ ቢከሰት የሚያክሙበትን የቦታ የማዘጋጀት የሰው ኃይል መመደብ ግብቶችን የማቅረብ ስራዎችን እየሰራን ያለ። በኢትዮጵያ ግንቦት 17/2017 ዓ.ም በላብራቶሪ ምርመራ የዝንጀሮ ፈንጣጣ የተገኘ መሆኑን መረጃዎች የሚያመላክቱ ሲሆን በኦሮሚያ ክልል ሞያሌ ከተማ አስተዳደር የ21 ዓመት ቀን ህጻን በበሽታው መያዙ መረጋገጡና በተደረጉ ቀጣይ ምርመራም የህፃኑ እናት እንዲሁም ወደ ጎረቤት ሀገር የጉዞ ታሪክ ያላቸው የህፃኑ አባት በዚሁ ቫይረስ መያዛቸው መረጃዎች ያሳያሉ።